አንድ ሰው 18 ሰዓታትን ነው መጾም ያለበት። ጾም የሚታወጀው እንደሱ ነው። ጠቅላላ 18 ሰዓት መሙላት አለበት ጾም። ለምሳሌ በማንኛውም አጽዋማት በአብዛኞቹ አጽዋማት ከምሽቱ ሶስት ሰዓት ጀምሮ እስከ ቀኑ ዘጠኝ ሰዓት ድረስ መጾም አለበት። በመሰረቱ ክርስቲያን ጾም ሆነም አልሆነም ከ3 ሰዓት በኋላ ከምሽቱ 3 ሰዓት በኋላ ራት መብላት የለበትም። ይሄ የክርስቲያን ሕግ ነው። የአንድ ክርስትና ሕግ ነው። በቃ ከምሽቱ ሶስት ሰዓት በኋላ ምንም ነገር መብላት የለበትም። ከሌሊቱ 9 ሰዓት ይወሰዳን ከቀኑ 9 ሰዓት ይመጣን ጠቅላላ 18 ሰዓት ናቸው። የጾማቱ ሰዓታት የጾሞቹ ሰዓታት እነዚህ 18 ሰዓታት በምን ምክንያት የተመረጡ ናቸው ቢባል፣ ክርስቶስ መከራ የተቀበለባቸው ሰዓታት 18 ሰዓታት ናቸው። ያ ማለት ክርስቶስ የተያዘው ሐሙስ ማታ ከምሽቱ 3 ሰዓት ነው ራት ከበሉ በኋላ በጋ ፋሲካውን ከበሉ በኋላ ከዛ ደግሞ ይሄ ስጋዬ ነው ብሎ ዳቦውን ለውጦ ስጋ አድርጎ ከሰጣቸው በኋላ ወይኑን ደሜ ነው ብሎ ለውጦ ደም አድርጎ ከሰጣቸው በኋላ ከምሽቱ ሶስት ሰዓት ነው ክርስቶስ በደብረ ዘይት የተያዘው። ከዛ ሌሊቱን ሙሉ ሲመላለስ አድሯን ሲሰቃይ አድሯን። ከዛ ኋላ ደግሞ የቀኑ ዘጠኝ ሰዓት ደግሞ አንድ ጊዜ ወደ ጲላጦስ ሌላ ጊዜ ወደ ቀያፋ እንዲህ እየተመላለሰ የቆየባቸው ሰዓታት ነው። ከዛ መስቀል ላይ ጠቅላላ ከቀኑ ዘጠኝ ሰዓት ነፍሱ ከስጋው ወጣለች። በስልጣኑ ነፍሱን ከስጋው ለይቷል። ስለዚህ ያ ዘጠኝ ሰዓት የቀኑ ከዛ ሌሊቱ የዘጠኝ ሰዓት እነዚህ ድምር 18 ሰዓታት የጾም ጊዜያት 18 የሚሆኑበት ምክንያት ይሄ ነው። ይሄ ብቻ ሳይሆን አንድ ሰው ለመቁረብም የሚያስፈልገው ጾም ልክ ስጋውንና ደሙ እስከሚቀበልበት ሰዓት ድረስ ያለው የሰዓታት ርዝማኔ አስራ ስምንት መሆን አለበት። ይሄ ብዙ ጊዜ የምንናገረው ነው። ጾም እሱ ነው። ስለዚህ ማንኛውም ክርስቲያን ከምሽቱ ሶስት ሰዓት በኋላ መብላት የለበትም። ይሄ ጾምን የሚመለከትና የከሰዓት ቅዳሴን የሚመለከት ነው። የጠዋት ቅዳሴ ከሆነ ደግሞ ማንኛውም የሚቆርብ ሰው ከቀኑ ዘጠኝ ሰዓት በኋላ መብላት የለበትም። ምክንያቱም ሰዓቱ 18 ሰዓት መሙላት አለበት። ያ ማለትን ማለት ነው። ለምሳሌ ቅዳሴ ከጠዋቱ ሁለት ሰዓት ነው የሚወጣ ወይ ደግሞ የሚቆረበው ከጠዋቱ ሁለት ሰዓት ነው ተብሎ ቢታሰብ የሌሊቱ 12 ሰዓት አለ፣ ከዚያ ያንን የቀኑን ሁለት ሰዓት ታመጣላችሁ፣ 14 ሰዓት ይሆናል። ከዛ 9 ሰዓት አለ፣ 10 ሰዓት አለ፣ 11 ሰዓት አለ፣ 12 ሰዓት አለ። ከዚህኛው ቀን 4 ሰዓት ትወስዳላችሁ። 4 ሲደመር 14፣ 18 ሰዓታት ይሆናል። በተለይ የሚቆርብ ሰው ስጋው ደግሞ የሚቀበል ሰው ለምሳሌ እሑድ ጧት የሚቀርብ ሰው ነገ የሚቆርብ ሰው ነገ ከ9 ሰዓት በኋላ መብላት የለበትም። ከዚህኛው ቀን 4 ሰዓት ከዚያኛው ሌሊቱ 12 ሰዓት ከዚያኛው ቀን 2 ሰዓት ጠቅላላ 18 ሰዓት እንዲሞላ ማለት ነው። ስለዚህ እነዚህ ሰዓታት ለጾምና ስጋውን ደሙን ለመቀበል የተሰሩ ሰዓታት ናቸው። ይሄ ነው የስጋ ግብር ተብሎ የሚጠራው። አንድ ሰው 18 ሰዓት ሲጾም ላይርባው አይችልም፣ ላይጠማው አይችልም፣ ላይቸገር አይችልም። ሰውነቱ ሊቀንስ ይችላል። ሊከሳ ይናል። ኢነርጂ ሉዝ ሊያደግ ይችላል። መነሳት ሊያቅተው ይችላል። ሊደክመው ይችላል። ምን እያደረገ ነው ታዲያ? በእንደዚህ ሁኔታ ምን እያደረገ ነው ቢባል፣ ኃይሉን ለእግዚአብሔር እያቃጠለ ነው፣ እየሰዋ ነው። ይሄ ነው ጾም የሚባለው። ይህንን ራሱ ጌታችን ሲናገር በማቴዎስ ወንጌል ምዕራፍ 22 ቁጥር 38 ጀምሮ አንድ ቃል አለ ሁልጊዜ የሚነገር አንድ ሰው መጥቶ ስለ ዘላለም ሕይወት ይጠይቀዋልና፣ ሁለት ነገሮችን አድርግ ይለዋል። አንደኛ ባልንጀራ እንደራሱ አድርገ አንደኛ እግዚአብሔርን በፍጹም ኃይል በፍጹም ልብህ ውደድ፣ ሁለተኛ ባልንጀራ እንደ ራስ አድርገ ውደድ የሚል እነዚህን ሁለት ትእዛዛት ይነግረዋል። እኔ የፈለግኩት የመጀመሪያውን እግዚአብሔርን ስትወደው በፍጹም ልብህ በፍጹም ነፍስህ በፍጹም ኃይል አያችሁ፣ ጾም ማለት እግዚአብሔርን በፍጹም ኃይል መውደድ ማለት ከኃይል መሰዋት ነው። ከኃይል ማቃጠል ነው። ምክንያቱም ምግብ ስንበላው ኃይል ነው የሚሆነው፣ ጉልበት ነው የሚሆነው። እንደምታውቁት ምግብ ማለት በልተ ነው ሪስፓይሬሽን ኦክሲዴሽን በሚባሉ ፕሮሰሶች በኢነርጂ ፎርም ነው ስቶር የሚደረገው። ሌላ ምንም ተአምር የለውም። ምግብ የምንበላው ውስጣችን ኃይል እንዲከማች ነው ኃይል እንዲከማችል ኢነርጂ እንዲከማች። ያለዛ መናገር አንችልም፣ ማየት አንችልም፣ መስማት አንችልም፣ መራመድ አንችልም። መተኛት ራሱ አይቻልም። ምግብ ካልበላ አቅም ከሌለ ዓይን መክደንና መግለጥ የሚባሉ ነገሮች አይታሰብም። መጨረሻው ሞት ይሆናል ማለት ነው። ስለዚህ ሰው ኃይል ያስፈልገው። ጾም ስንጾም ምን እያደረግን ነው? ከኃይላችን እየከፈልን ነው። በጣም ብዙ ምግብ በልተን ብዙ ካሎሪ ሰውነታችን ውስጥ የሚቀመጠውን ኃይል እሱን ቀንሰን ለእግዚአብሔር እናቃጥለዋለን። እሱ ነው ጸባይተስጋ ተብሎ የሚጠራው የስጋ ግብር የሚባለው ስለዚህ ጾም ማለት እሱ ነው፣ የስጋ ግብር ማለት ነው። ልክ ምጽዋት የገንዘብ መዋጮ ወይም የገንዘብ መስጠት እንደሆነ ሁሉ ጾም ደግሞ የስጋ መስጠት ነው፣ የኃይል መስጠት ነው። ፍትሐ ነገሥቱ እንደሱ ያስቀምጠዋል አንቀጽ 15